ቀረብታ ይገባሻል ይገባሻል። እንዶስ ሲያንስሽ ማለት ነው። በጣም ምክንያቱም ጎበዝ ሰው፣ ጠንካራ የሰው ያለሽ፣ ክብር ባይበገር፣ ቀብራራ በዛ ላይ ደግሞ በቃ ይሄን ምን ምን መስሎ ሳይታይሽ አይታየሽ። የኔ የሆነ የኔ ይሆናል፣ የኔ ያልሆነ ራሱ ጉዳይ ጥርት ይበል እያልሽ ማለት ነው። ጎበዝ ላይ ያስረሻል ማለት ነው እንኳን ደስ አለች ያስረሻል ማለት ነው ያንቺ በጣም በጣም በጣም ያስረሻል ማለት ነው አሰላሙ አሌይኩም ራህመቱላሂ ወበረካቱ የቻናል ቤተሰቦች እንዴናችሁ ሰላም ናችሁ ሰላማችሁ በዝዝ ትረፍረፍ ይበልልኝ ሰላም ሰላም ክርስቲያንቶች እንዴናችሁ ባላችሁበት አላህ ይጠብቅልን ለቤት አዲስ የሆናችሁ ሰብ ሰብስክራይብ በማድረግ ቤተሰብ ሁኑ ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱኝ እላችኋለሁ አገራችን ሰላም ደስታ ፍቅር አንድነት ያምጣሌ ወተው ከሚያስቀል ነገር አላ ይጠብቃን እላቸዋለሁ። ቤተሰቦች እንግዲህ ዛሬ በአዲስ መጥተናል ማለት ነው። ቪዲዮን እስከ መጨረሻ አይታችሁ አሳብ፣ አስተያየታችሁ፣ ደስታችሁ፣ ምናችሁ ሁሉም ግለጹ ማለት ነው። እንግዲህ ዛሬ ሩታ እንግዲህ ሰፕራይዝ፣ አብርሽ ባለቤቷ እንግዲህ ሰፕራይዝ አድርጓታል ማለት ነው። እንግዲህ ሩታ ይሄን ነገር አታቅም። ወደ ሩታ ሰፈር ነው፣ ጎረቤት ነው ቤቱ መኪናው እየተደረገው ማለት ነው እንግዲህ አብረሸ ብዙ ነገር አስቤላት አለው። የሩታ ወርቅም ይሻላታል ወይስ ምን ይሻላታል? በቃ ወጣ ገባ ብዙ ነገር ልብስ፣ ያው ልብስ ነው ልብስ አላት የፈለገችው፣ ወርቅም አላት ግን ቢኖራትም ጥቅም ወርቅ ልግዛላት ወይስ ምን ልግዛላት ብዬ ልቤ ተጨናንቄ ነበረ። ምክንያቱን እኔ የመሰለ ወንድ ልጅ አውጥታ ሰጥታኛለች፣ ወልዳለኛለች። የኔ የመሰለ ቆንጆ አውጥታ ሰጥታኛለች እና የሩታ ሲያንሳት ነው እና በቃ ተጓደኞችም ሳወራ ምን ስነጋገርም ትንሽ እንትን ብሎብኝ ነበረ። እሱን ምስል ነው አሟልቼ እንግዲህ የሩታ መኪና አበይን መምትሄድበት መኪና ገዛች። ሰፕራይዝ አረኳት ላረጋት ነው። አላየችውም እሷ ግን የለችም እዛ ቤቷ ናት። እኔ ግን ቤቷን አልወሰድ ነው ጎረቤት ወስደን ነው እያስቀመጥ ነው መኪናውን ብሎ እንግዲህ ሩታ የመኪና ባለቤት ሆናለች ማለት ነው። ደስ የሚል ነገር ማለት ነው። እንግዲህ ይህን ስታይ ልማታ ትናንት አረገዝኩ ያስተፋይ ነው ብላ ነበረ። ምን እንደምትል ብቻ እኔ እንደ ቆጫላ ብቻ ነገኝ ማለት ነው። እንግዲህ ጨምራበት ራስ ምታቱ እንግዲህ ሳይጨምር አይቀርም። ምክንያቱም ንዴቱንም ሊያናድዳትም ይችላል በቀላሉ ብላ ነበረ። እንግዲህ የሩታ ማንም አንተቻለትም ጀግና ይገባታል ማለት ነው። ሁሉም ይገባታል ነው ያላት ማለት ነው። ይገባታል ገና ያንሳታል ነው ያላት ማለት ነው። የሩታ ማለት ነው። በነገራችን ላይ ሩታ በጣም ይዙ ፍቅር አላት። በጣም በጣም በጣም ሰው በጣም ነው የሚያከብራትና በጣም ነው ክብር የሚሰጣት ማለት ነው። በጣም ጥሩ ልጅ ናት። እንግዲህ ይሄን ይሄን አክል ብዬ ወርቅ ጥቅም ወርቅ እንዳለ ልግዛላት የጆሮ አንገቷም በቃ አንድ ላይ ያለ ወዘተ፣ እሱንም ልግዛላት ወይ ብዬ አሰብኩኝና፣ እና ተወዚ እስቲ መኪናውን እኔ ወይ ስራ ሊሄድ ወይ የሆነ ቦታ ሊሄድ እችላለሁ፣ ያንን የሆነ ቦታ ሊሄድም እችላለሁ። ስለዚህ እኔንን ምናስጠበቃት እኔን ጋር ምናስደወላት ራሷን መኪናውን አስነስታ ልጇን ወይን ነገር ክትባትም ካለ ምንም ካለ ልጇንም ይዛበት የምትሄድ እኔም ሳታስቸግር ታክሲ ምና ሳትል ባስ ምና ሳትል በመኪኗ እንደፈለገች ልትሸራሸር እንግዲህ ያቅም ያክል የሴት መኪና ገዛሁላት ብሎ እንግዲህ አብርሽ ምሮታ የሳት መጣ በፊት እንግዲህ በጣም ስሜታ ሆኖ ነው እየተናገረው ማለት ነው። ሁሉም ጓደኞቹ ደግሞ እነ እንት ፈረንጁ ሁሉም አዎ ሩታ በጣም ጠንካራ ልጅ ናት። ይገባታል። በጣም ጥሩ ልጅ ናት እና የእሷ እንደው ይሄ ሲያንሳታሉ ሁሉም ነው ያለውን። የአብርሽ እንግዲህ ያሉት ጓደኞቹ እነዚህ ማለት ነው። አዲስ ጓደኞቹ የቡታጀራ ልጆች አይደሉም እነዚህ አዲስ ናቸው። ቢሆንም ግን አዲስ ናቸው። የበፊት ጓደኞቹ አላቅም። አይዶን ነው ተላየውም ማለት ነው። ከዚህ እነሱ ሁሉም አዎ የሩታ ይገባታል። በጣም ጀግና ልጅ ናት፣ በጣም ጀግና ሴት ናት እና ይገባታል ብሎ እንግዲህ አብርሽ በዚህ ሩታ ደስተኛ ከሆነችኝ ብሎ ነው እንደገና ደስተኛ ትሆናለች አትሆንም ብሎ እንግዲህ ጥርጣሬ ውስጥ ገብቷል ማለት ነው። አብርሽ ማለት ነው በጣም ተናደዋል። ያው ምክንያቱም እምቢ ካለች የሚልም ነገር አለ። እምቢ ካለች ግድ ነው ይናደዳል። መኪና ያክል ገዝቶ አምጥቶ እምቢ ብትለው በጣም ነው የሚናደደው። ራሱ ነው የሚስተው። ግን እሷ ደግሞ እንደዚ አይነት ነገር የላትም ማለት ነው። ክብር ያላት ልጅ ናት ማለት ነው። በጣም ደስ ይላል። እንግዲህ ሂዱና አምጧት ብሎ እንግዲህ መጀመሪያ ይሄን ድምጽ ከሰጠ በኋላ ሂዱና አምጧት አሉ እንግዲህ የሩታ መታ አስሯት አይኗን ይዟት መጡ። አላመነችም ጎረቤት ነው ቤታቸው ሳይሆን ጎረቤት ነው በመኪናው የቆመው። አላመነችም በቃ ያው ኢትዮጵያ ብራንክ ታቃላቸዋ ብራንክ እያረገኝ ነው ብላ ፈርታ ነበረ። እየሳቀች ነበረ። ብራንክ ልታረገኝ ነው ምናምን። አደለም እውነት ነው፣ የራስሽ ነው ሀቅሽ ነው ያላት ነው እንግዲህ ፈርታ ነበረ። ግን እንግዲህ መኪናው ቁልፍ አውጥቶ ሲሰጣት እንዴት አባቷ እንደሆነች ብቻ አልነግራችሁም። ብዙም እንትን አላለችም። አመሰግናለሁ ብላ ያው እንደሌላ ጊዜ ማቅፋት ሳመችው። አሁን አንዳንድ ሰው ቢሆን ይዘላል፣ ብዙ ነገር ይላል። እሷ ግን ምንም እንመስለው እንዳታየ፣ አዲስ እንዳልሆነባት፣ መኪና ብርቋ እንዳልሆነ ማለት ነው እያሳየች ማለት ነው ፈገግታ ማለት ነው አብርሽ ጮኻ መጥታ ወይ ዘላ መጥታ ላይላትን ትንጠመጠማለች ብሎ ነበረ ማለት ነው። እሱ እሱ እትተዋለች ድሮ ነበር። አሁን ቀርቷን። አሁን ረጋ ባለ አንድ ልጅናት ናት እንግዲህ ረጋ ብላ ቁጭ የምትልበት ጊዜ ነው በአሁን ሰዓት ማለት ነው። እንደዚህ ብራንክ ምናምን ምናምን ምናምን ቢቀርባችሁ እንግዲህ ደስ ይላል ማለት ነው። እንግዲህ እሷ ፈራች እንግዲህ፣ ብራንክ ሊያረጉኝ ነው እውነት አይሆንም ብላ በጣም ፈርታ ነበረ። በነገራችን ላይ ሰፕራይዝ ሁላ እየተናገረ ነበረ አብረሽ ሰፕራይዝ አለ ሰፕራይዝ አለ ያለ ነበረ። ግን እኛ አንተ ረዳ ነው ማለት ነው። በነገራችን ላይ አብረሽ በጣም ጎበዝ ልጅ ነ ጠንካራ ልጅ ነ የስራ ሰው ነ ስራ በጣም ትወዳለ በጣም ጎበዝ ነ ማንኛውም ስራ ትሰራለ። ምክንያቱም እዛ ቀን ለምን ተሩታ እንዲ ታስለቅ ሳታለህ ለምንድ ነው እንዲ ምታረጋት ብለን ስንጨቃጭቀው እኔ ስራዬ ነው እኔ ሩታ ጋር ማንም አይለየኝም እኔና ሷ ያለን ፍቅር አንድ ላይ ነው ግን እኔ ስራ ነው፣ በቃ ስራ ነው፣ ስራ ሰራለው፣ ስራ ነው፣ ስራ ሰራለው ብሎ እዛ ቃል ራሱ መልስ ሰጥቶ ነበረ። በነገራችን ላይ በጣም ጥሩ ልጅ፣ ክብር ያለው የቤተሰቡ ክብር ያለው የእሷኑ ክብር ያለው፣ እንግዲህ አብርሃም በጣም የምታደንቅ ሰው፣ ሁሉም የሚወድህ ሴቶች እንደ ጭራሽ ላይ ለሚጠመጠሙት ከያዝን አንለቅም የሚሉት እንግዲህ ሰው ነህ ማለት ነው። እና እኛ በዚህ አይነት ተመልካቾቻችሁ በጣም በጣም ከልብ ነው የምናመሰግነው። የሩታን ይህን ገዝታ ሰርፕራይዝ ስላረጋት በቃ አለ አይደለም ደስተኛ ስለሆነች እንግዲህ እንደሷ ተጫውኮ ነው ሰው ማንም አልነበረም። ሙሽርነቷን ሳታቀው፣ ራስነቷ ሳታቀው፣ እርግዝና ሳታቀው እንግዲህ ለሊት ጠዋት ያለች እየሰራች እንደዛም ሆና ወዲ ወዲ እያለች እንትን ቀሳቀሰች። እንግዲህ ለዚህ ደርሳለች ማለት ነው። በጣም እኔ እንጃ ነግራችሁ አንችልም። በጣም ጎበዝ ልጅ፣ ጠንካራ ልጅ ማለት ነው። እንግዲህ እናንተም ያለው ነገር እንግዲህ ታስቀምጣላችሁ እያሰብ አስተያየት ማለት ነው። እስከዛ ደግሞ እናንተም ያው ቪዲዮንን በሁል በእንትን እስከ መጨረሻ ማየት አለባችሁ ማለት ነው። ቪዲዮውን እስከ መጨረሻ ካላያችሁ ምንም ነገር ሊሰሙኛ ትችሉ ማለት ነው። ያው ብዛ በብዛት ሁላችንም የሰው ቤት ስንሄድ በሳይነት ነው የምንሄደው ላይ መቸን ይችላል፣ እና ስሙት ማለት ነው። እና እንግዲህ አይኗን አስሮ ይዞ መጥቶ እንግዲህ ሰፕራይዝ ሲሏት እንግዲህ ደነገጠች ስትከፍተው ማለት ነው። ማንሶላው ሲከፈት መኪናው፣ በቃ ድንግጥ አለች እላችኋለሁ። በጣም ደነገጠችው እንጃ ይሄ የኔ ነው ወይስ አይደለም ብላ እያሰበች ነው ማለት ነበረ። ከዛ አብረሸን እንግዲህ ሳመችው። እኔ ያንቺ ውድ ባለቤት እኔን የመሰለ ልጅ ወልደ ሰጥተሽኛል ያንቺ ይገባሻል ብሎ ነው እየሰጣት። ሌላዎቹም እንግዲህ ተራ በተራ መርቀዋል። እንግዲህ ልጅ ስጣችሁ ብሎ ሁሉም ምርቃታቸው ምርቃት እንዳይመስላችሁ በጣም ደስ የሚል ምርቃት ነው የመረቀችው ማለት ነው የመረቁት ማለት ነው። እንግዲህ አብረሽም ጓደኞች በደንብ አድርገው ነው የመረቁት። አንተም ይሄን ደስታ ተሩታ ጋር እንካፍ እዩ ብለህ የእኔ ደስታ የሚያስደስታችሁ ተደሰቱ ብለህ ጠርተህን ስላመጣህን ከልብ ያድርገ ነው የምናመሰግነው አለ። ፈረንጁማ ጃኬቱን አውጦ እየዘለለ ነበረ። ይገባታል ሩታ ይገባታል ያለ። በጣም ጃኬቱን ውልቅ አድርጎ እየዞረ ነበረ። የተሽከረከረ ከረከረ ማለት ነው። እንግዲህ እኛም ደስ ብሎናል። እንግዲህ ሩታ ማለት በጣም ጀግና፣ ታጋሽ፣ ብዙ ነገር አይቶ እንዳላይ ሰምቶ እንዳንሰማ ዞር እያለች ፊቷን አንድ ጊዜ ሳዘፈዝፍ ፊቷን አንድ ጊዜ ሳያስጠላት በጣም ጥሩ ልጅናት ማለት ነው። በጣም እውነት አንዳንድ ነገር ብዙ ነገር መማት ትችላላችሁ ማለት። እንግዲህ ሩታ አይታችኋል። ስንት ጊዜ የሆነ እርግዝናዋ ሳታቀው? ምሽራነቷ ሙሽራነቷ ሳታቀው እንደገና ደግሞ ራስ ምናን ራሱ ሳታቀው በጋ ነው ሳትል እንግዲህ ብዙ ጊዜ በቲክቶክ፣ በቴሌግራም፣ በእንትን በምንድን ነው በዩቱ የምትታወቅ ናት ሩታ ማለት ነው። ሩታ መጀመሪያ እንግዲህ ይሄን ነገር ሞቅ ያደረገችው እና ደመቅ ያደረገችው ዩቱ እሷ ናት። ተስፋ ተከትሎ የመጡት ናቸው። አሁን በቃ ያዙኝ ልቀቆኝ የሚሉትም እሷም በጣም ያው ታቃላቸው የምታቀርባቸው ነገር እውነተኛ ሐሰተኛ እንዳልሆነ ይዛ ነው የምትመጣው እና በጣም ይገባሻል ማለት ነው ይህም ሲያንስሽ ማለት ነው። በሚቀጥለው ደግሞ እንግዲህ እንሻላ ወርቅ እንጠብቃለን ማለት ነው። እንግዲህ እዛ ቀደም ውክታ አምጥቶ አርዶ ላት ነበር አይታችኋል ማለት ነው። እንግዲህ ብቻ ደስ ይላል። መጨረሻችሁን እያሳምርላችሁ። እንግዲህ መጨረሻችሁ የሰው ልጅ ደስ ሲል ነው እንግዲህ የት እንደሚደርስ የት እንደማይደርስ ሲታወቅ ነው። እና መጨረሻችሁን እያሳምርላችሁ። ልጃችሁም እንግዲህ አላህ ያሳድግላችሁ። አላህ ነው የሰጣችሁ፣ እሱማ ያሳድግላችሁ። እና በጣም ደስ ብሏታል። እንግዲህ እነሱ ጓደኞች ይሁን አሮታንዶ በምን ትደሰት ነው ያለው፣ በምን እንደ ደስተኛ ትሆን? እኛ የምትደሰትበት ነገር ብቻ ነው የምንፈልገው፣ አንድ እና አንድ የምትደሰትበት ብቻ ነው የምንፈልገው። ሌላ ነገር ምንም ነገር አንፈልግም አለው። ምክንያቱም እሷ እዛ ሆነ የት እንዴት እንደተንከባከበቻቸው እንዴት አድርገን እንደተጨናነቀች እሷ ታውቃለች ማለት ነው። እና ብዙ ሰው ላያውቃት፣ ብዙ ሰው ላያየው ይሄ ቪዲዮ ይችላል እና ግን የላይ ካድርጉ ማለት ነው። እንግዲህ የሚስቱ አብርሃም እንግዲህ መኪና ሸለማት ማለት ነው። በጣም ጎበዝ እንግዲህ ባልና ሚስት በአንዳንድ መኪና አለን ብለዋል ማለት ነው። የእኔ ምሩታም እንግዲህ የሁለት መኪና አባት ሆነናል ብሎ እንግዲህ ተናግረዋል ማለት ነው። በጣም አሪፍ ነው። መሻላ መሻላ ብለናል። መጨረሻችን ያሳምራችሁ። ይሄ ብራንክ የሚባል ነገር አላህ ያስቀረው እሱ ነው እንደዚህ እንትን የሚያደርጋችሁ የሚበጠብጣችሁ እና ከትዳራችሁ የሚለያያችሁ የሚለቀስላችሁ እሱ ነው እንደዚህ የሚያደርጋችሁ ማለት ነው እንግዲህ እናንተ ደግሞ ራሳችሁን የጠበቃችሁ ወደፊቱ ምን እንደሆነ እንደሆነ ራሳችሁን በደንብ አድርጋችሁ አርጎ ማለት ነው እና በጣም ደስ ይላል ማለት ነው እንግዲህ ሩታ ኒንጃ ብቻ ላቅም በጣም ነው ጥርስ በጥርስም የሆነችው እንግዲህ። ወንድ ልጅ ሚስቱ ሲያከብር በጣም ደስ ይላል። ወንድ ልጅ እንግዲህ ሚስቱ መጀመሪያ ሚስቱ እንግዲህ የምትፈልገውን እንደዚህ ሳታስበው አምጥቶ እንደዚህ ሰፕራይዝ ሲያረጋት እያላሰበችው ነገር አምጥቶ ሲሰጣት ያላሰበችውን ነገር አምጥቶ ሲያለብሳት በቃ ያቺ ሴትዮ የፈለገ ሰው ቢለያቸው ያ ውለታ ታስታውሳለች ማለት ነው። እሱ እኮ ባለ ውለታዬ ነው፣ የልጅ አባት ነው፣ ብዙ ነገር ያየሁበት ነው ብላ ልትመለስ ትችላለች ማለት ነው። እንዲህ እንግዲህ ብዙዎቻችን በፊት ትመለሳለ እንትን ትላለች፣ አብሪሽ ትታው ትሄዳለች ከወለደች በኋላ ብሎ እንግዲህ ብዙ ሰው ጥያቄ ማምጥቶ ነበረ፣ እነሱም ይህን ቪዲዮ ሰርቶት ነበረ። እንግዲህ ብዙ ጊዜ ማለት ነው እና ማያልፍ የለም። ሁሉም ነገር ያልፋል በትግስት ማለት ነው። የሰው ልጅ ዋናው በመጠበቅ ነው። ትንሽ ጠበቅ ማድገን መይዘን መጠበቅ ነው እንጂ እንደዚህ ላላምን ካን ህዚ ምናምን ካን እንትን ራሳችንን በሽተኛ ነው የምንሆነው፣ ያንንም ሰው በሽተኛ ነው የሚሆነው። ያንንም ሰው ደግሞ እየባሰበት የባሰበት ጨመረበት ይጨመረበት እየጨመረበት ነው የሚሄደው ስለዚህ እኛም ምን ማድረግ አማራጭ አለን ማለት ነው። ሁሉም ነገር በትዕግስት መጠበቅ ማለት ነው። እንግዲህ አብረሽ በጣም ጀግና ነህ። አንተም ደግሞ ጎበዝ ነህ። ማሻአላ ላይስጥ አንተም ሴቶቹን እንግዲህ በጣም ይወዱሃል። እንግዲህ ተጠንቀቅ ማለት ነው። ሴቶቹ በጣም ይፈልጉሃል፣ በጣም ይወዱሃል። ያንተ ያላቸው ፍቅር ሌላ የተለየ ነው። እንግዲህ ሩታዬ ያሁሉም እያየች አልፋ ነው። እንግዲህ ያሁሉም ሰምታ እንዳልሰማ የሁሉም ማይታ እንዳላይ ሆና እንግዲህ እንደዚህ ቁጭ ያለችው ማለት ነው። ሮታ በድጋሚ እንኳን ደሳለሽ ለዚች ቀን እንኳን አደረሰሽ። እኛ እውነት የሁሉም እህቶቻችን እንግዲህ ስግደት ላይ ያላችሁ እንደዚህ አይነት ያጋጥማችሁ ማለት ነው። ባሎቻችሁ እንደዚህ ያመለሳሊያ የሆነ ይስጣችሁን ነው ማለት ነው እንግዲህ ሩታ የዛሬ በጣም ተደስታለች። እንዲሁም ቶሎ ነው የወጣች ብላችኋለሁ እና ቤተሰብ፣ በሌላ ደግሞ በአዲስ እስክንገናኝ መልካም ቀን፣ መልካም ጊዜ ይሁንላችሁ። ባይ ባይ።